ይህን ድምፅና ማንነትን አስታውሳለሁ። ቃል ይገባ ላሉ ታስታውሳለሁ። አሁን ላይ የሚያስደስተኝ እንደዚህ ማረግ የኔ ደስታና እርካታ ሰዎች ሲሰቃዩ ሳይ ብቻ ነው!

ከሰሞኑ ኤፍራታን ሲከታተል የነበረው ይሄ አዲሱ ሰው ኤፍራታን ሊቀርባት ይፈልግ ነበር። እሷ ወደ መቃብር ስፍራ ስትሄድ ተደብቆም ያየት ነበር። አሁን ደግሞ ለማድረግ ያሰበው ጽዮንን ለመቅረብ ያሰበ ይመስላል። ለዛም ነው እሷ ሰክራ ወይ ደግሞ ጠጥታ ወደ ቤቷ ስትመጣ ተደብቆ ፎቶ አንስቶ ለአንድ ሰው ልኮ ማንነቷን፣ ስሟ ማን እንደሆነ፣ የት እንደምትውል ሁላ እንዲያጣራለት እየጠየቁ ማለት ነው። ምናልባት እዛ ጋር ያሰበው እሱ ብቸኛው የዛ ቤት መግቢያ የምትሆነኝ እቺ ልጅ ነች፣ ብቻዋን ነው የምትሄደው ሁሌ ሰክራ ታ ትገባለች። ስለዚህ በሆነ መንገድ እሷን ተግባብቼ እዚህ ቤት እገባለው። ከዛም በኋላ ያው ዋናው የሰው እቅድ ኤፍራታ መቅረብ ስለሆነ በእሷ በኩልም ኤፍራታ ሊቀርባት ፈልጎ ይሆናል ማለት ነው። አሁን ላይ እሷ ወደ ቤት ስገባ በር ላይ በር እያንኳኳች ነበር፣ ፎቶ አንስቶ ወይ ደግሞ ቪዲዮ ቀርጾ ለሆነ ሰው የላከው ይሄንን ነገር ደግሞ ልጁ አይቶታል። እዚህ ጋር ቢኒ ይሆናል ይሄኛው። እንደዚህ ተሸፋፍኖ ጽዮን ሰክራ የሆነ መጠጥ ቤት ውስጥ ቁጭ ብላ ከወንበር ራሱ መነሳት ሲያቅታት ሁሌ እየደገፋት ወይ ደግሞ እያዘላት ወደ ቤት ያመጣና በሩ ለፊት ያስቀምጣታል። ይሄ ደግሞ ቢኒ እንደሆነ ግልጽ ነው። ቢኒ የቀድሞ ፍቅረኛዋ ማለት ነው። አሁን ደግሞ ይሄ ሰውዬ እዚህ ጋር ጽዮንን ፎቶ አንስቶ ለሆነ ሰው ሲልቅ እሱ እያደረገ ያለው ፎቶ ያነሳ አሁን አምጣ ላጥፋው፣ ወይ ደግሞ ስልኩን አምጣ እያለው ነው ማለት ነው። ይሄ አዲሱ ሰውዬ ደግሞ ልጁ ማን እንደሆነ አያውቅም። ልጁ ያው በእርግጥ እሱ ያደረገውን ነገር ስለሚያቅ ጽዮንን ለምንድን ፈለጋት፣ ለምንድን ነው እሷን ፎቶ ያነሳት በሚለው ነው እዚ ጋር ስልኩን አምጣ እያለው ያለው ማለት ነው። ምናልባት ልጁ አሁን እዚህ ጋ ጽዮንን ፎቶ ያነሳት ሰው ሌላ ራቅ ብሎ እሱን የሚጠብቅ ሰው ካሌለው እዚህ ጋ ደግሞ ቤኔ ስልኩን መቀበሉ አይቀርም ማለት ነው። ይሄ አዲሱ ሰውዬ ግን ኤፍራታን ለምን መቅረብ እንደፈለገ ባይታወቅም ግን ደግሞ እሷን ለመቅረብ የፈለገው አሁን እንዳለው ሀብታም፣ በጣም ሀብታም እንደሆነ ግልጽ ነው። ድርጅት እንዳለው እና ብዙ መኪኖች እንዳሉት ነው በስልክ ሲያወራም እኛም የተረዳ ነው። ግን ደግሞ እሱ እሷን ለመቅረብ የፈለገው እንደ ሀብታም ሆኖ እንዳለው ሰው ሆኖ ሳይሆን ድሃ ሆኖ ወይ ደግሞ ምንም ያሌለው ሰው ሆኖ ነው እሷን ለመቅረብ ያሰበው። ምናልባት እዚህ ጋር ፍላጎቱ ወይ ደግሞ እሷን ለምን እንደቀረባት እዚህ ጋር ግልጽ ባይሆንም ማለት ነው። ኤፍራታ ያው አሁን ላይ በጣም አዝናለች። በልጇ ሞት ልቧ በጣም ተሰብሯል፣ ሀዘን ለብሳለች። ለዛም ነው እሷ ወደ መቃብር ስፍራ ልጇ የተቀበረበት ቦታ እየሄደች የምታለቅሰው። ይህም ሰው ያያት እዛ ጋ ነው፣ እሷን እዛ ጋ ቁጭ ብላ ስታለቅስ አይቷት የሚከታተለው። እሷ ደግሞ የልጇ ሞት በጣም ልቧን ሰብሯታል። ያፌትም አሁን ላይ በጣም አዝኗል። ሁለቱም በልጃቸው ሞት በጣም ልባቸው ተሰብሯል። ግን ደግሞ ያፌት አሁን ላይ እሷን እያላት ያለው ከአዘኗ እንድታገግምና እንደ በፊቱ ወደ ቤታቸው ተመልሶ ፍቅራቸው እንዲቀጥል ይሄ ነገር የሆነው እግዚአብሔር ስለፈቀደ ነው እኛ ደግሞ ሌላ ልጅ ማግኘት እንችላለን ብሎ ቢነግራትም፣ አሁን ላይ ደግሞ ኤፍራታ እያለች ያለችው የመጀመሪያ ልጃችንን ገደሉብን፣ ሌላ ልጅ ብንወልድ ራሱ እኮ እንደማይገሉብን ምን ማስተማመኛ አለን? ስለዚህ የኔና የአንተ አንድ ላይ መሆን ትክክል አይደለም፣ ወይ ደግሞ ትክክልም ላይሆን ይችላል። ለዛ ነው ልጃችን የሞተብን፣ ለዛ ነው ልጃችን የተገደለብን በሚለው እዚህ ጋር አንድ ላይ ድጋሚ መሆን እንደማይችሉ ደጋግማ እየነገረችው ነው። ያፌት ደግሞ አሁንም ተስፋ አልቆረጥም፣ እንደ በፊቱ እዛው የቀድሞ ቤታቸው ተመልሶ አብሮ እንዲኖሩ ይፈልጋል። እሷ ደግሞ እ እያለች ያለችው ኤፍራታ ያ ቤት የማይሆን ነገር ነው የሚያስታውሰኝ፣ ያ ቤት ያፌትን ነው የሚያስታውሰኝ እያለች እዚያ ቤት ያለውን ትዝታ ማስታወስ ወይ ደግሞ ወደ ቤቱ መመለስ እንደማትፈልግበት ነግረውም። ናታን ደግሞ እዚ ጋር እያለት ያለው ቤቱ መጥፎ ትዝታዎች እንዳሉት፣ ጥሩ ትዝታዎችም አሉት፣ እኛም ጥሩ ትዝታዎችን አሳልፈንበታል ቢላትም ኤፍራታ እዚ ጋ ይሄንን ነገር ልትቀበል አልቻለችም ማለት ነው። ምናልባት አይታወቅም፣ በእነሱ መሀል ፍቅራቸው ይቀጥላል ወይስ እንደዚሁ ተለያይቶ ይቀራሉ የሚለው ነገር አይታወቅም። በእርግጥ እዚ ጋ ይሄ አዲሱ ልጅ ኤፍራታን እየተከታተላት ያለው ልጅ ለምን እንደሚከታተላት ግልጽ ባይሆንም ማለት ነው ምናልባት ወይ እሱም የፍቅር ጉዳይ ሆኖ ይሆናል እሷን የሚከታተልበት እዛ ጋ ደግሞ ናታን ኤፍራታን እስካሁን ብዙ የደበቃት ነገር አለ። ምናልባት ደግሞ እሱ የደበቃትን እነኛን ሁሉ ሚስጥሮች ካወቀች በኋላ ምናልባት ለአንዲና ለመጨረሻ ጊዜ አሁን ቁጭ ብሎ እንደማያወሩት ራሱ ማውራት በማይችሉበት ሁኔታ ሆኖ ሊጣሉ ይችላሉ ማለት ነው። በእርግጥ አሁን ላይ ናታን ያፌትን በጣም እያሰቃየው ነው። አንድ ክፍል ውስጥ አስቀምጦት መድኃኒት እየሰጠው ነው። ቀን በቀን መድኃኒት እንዲወስድና ጭንቅላቱ ወደ ሌላ ቦታ እንዲያዝነብል ያለውን ነገር ቆም ብሎ አስተውሎ በትክክለኛው መንገድ እንዳያስብ አድርጎ እሱን የሚያደነዝዝ ኪኒኒ እየሰጠው ነው። ያው በዛ ምክንያት ነው ያፌት እዛ ጋር እዚህ የናታንን ድምፅ ሲሰማ ናታን መቶ አጠገቡ ሲቀመጥ፣ በዛ ልክ እሱን እየፈራው ያለው ማለት ነው እሱ እዚ ጋር የሚሰጠውን መድኃኒት እንዲደነዝዝ እና ያለውን ነገር ቆም ብሎ እንዳያስብ፣ ነገሮችን እንዳያመዛዝን በእርግጥ እዛ ጋር አሁን አቤል ፍለፊቱ ቆሞ ከአቤል ጋር ራሱ ግብ ግብ ፈጥሮ መውጣት ይችላል ከዛ ክፍል ግን ደግሞ ይሄን ነገር እንዳያስብ፣ ነገሮችን ሁሉ ከባድ አድርጎ እንዲያስብና ናታንም በዛ ትልቅ ድምፁ ሲሰማ ራሱ እንዲፈራ አድርጎ ነው እዚ ጋር የሚያደነዝዝ መድኃኒት እየሰጠው ያለው። መድኃኒቱ ለተወሰነ ደቂቃ ይሰራና ከዛም በኋላ እሱ ወደ ራሱ ተመልሶ ወደ ኖርማል ተመልሶ ነገሮችን ማጤን ሲጀምር ደግሞ ድጋሚ መድኃኒትን ውሰድ ብሎ እነሱ እሱ ከሚያወራው መልስ ነው የሚረዱት። ያንን ነገር በትክክል ማውራት ከጀመረ ስለዚህ መድኃኒቱ መስራት አቁሟል፣ የደነዘዝክበት ሰዓት አልቋል ማለት ነው። ስለዚህ መድኃኒትን ውሰድ ብሎ በግድ እያስቃሙት ነው ማለት ነው። አሁን እሱ እያደረገ ያለው ፎቶውን ይዞ እያለቀሰ ያለው የጽዮንም ፎቶ ነው። ጽዮን እህቱ እንደሆነች ያውቃል እዛ ጋር አቤልን ራሱ እህቴን አምጣልኝ ብሎ ቢለውም አቤል እዚህ ጋር ሊሰማው አልቻለም። በእርግጥ ከዚህ በፊት አቤልና ያፌት አብሮ እንደሚሰሩ ግልጽ ነበር። ግን ደግሞ አቤል ስለ ካደውና አሳልፎ ለናታን ስለሰጠው ነው እዚጋ አንድ ክፍል ውስጥ እንደዚህ ታስሮ እንደዚህ የናታንን ድምፅ በዚህ ልክ እየፈራ ያለው ማለት ነው። እሱ አልጠረጥሮም በፊት ያፌት አቤል ይክደኛል ወይ ደግሞ አሳልፎ ይሰጠኛል ብሎ ጠርጥሮ አልነበረም። ግን ደግሞ አቤል እዚህ ጋር እያለው ያለው እኔ ኮ አሳልፌ ለናታን ባልሰጥህ በጣም አስቸጋሪ ትሆን ነበር ብሎ ከዚህ በፊት ያፌት ምን ያህል አስቸጋሪ እንደሆነና ለሁሉም ሰው በጣም ጭንቀት እየሆነባቸው እንደነበረ ነግሮታል ማለት ነው። በእርግጥ እዛ ጋር አቤል ባይክደውና አቤል አሳልፎ ባይሰጠ ኖሮ ማንም ሰው ያፌትን አሁን ባለው ደረጃ በእጃቸው ሊያስገቡት አይችሉም ማለት ነው። ምናልባትም አይታወቅም፣ ወደፊትም ከዚህ ክፍል ሊወጣ ይችላል፣ እያንዳንዳቸውን ሁሉንም አንድ ላይ ሊበቀላቸው ይችላል ማለት ነው። አሁን ላይ ግን በእጁ ገብቷል። ናታን ደግሞ እያደረገ ያለው ለልጁ እየተበቀለ ይመስላል። በዚህ ልክ እሱን እያሰቃየ ያለው ጫማውንም እያስላሰ ያለው ማለት ነው። ወደዚህ ስመጣ ጫማዬ በጣም ቆሽሿል፣ ስለዚህ ጫማዬን ላስልኝ ብሎ እዛ ጋ የጽዮንም ፎቶ ያፌት እዛ ጋር ጽዮንን ማየትና እሷን ማግኘት ምን ያህል እንደሚፈልግ ስለሚያውቅ ነው። እዛ ጋር የጽዮንን ፎቶ ይዞ ይመጣና ይህም ፎቶ ሰጣለው። ፎቶውን ከፈለክ ጫማዬን በምላስህ አጽዳልኝ እያለው ጫማውን ያስላሰው ያለው ማለት ነው። በእርግጥ አሁን ላይ ሁሉም ሰው ያፌት እንደ ሞተ ነው የሚያምኑት እንጂ ማንም ሰው በሕይወት አለ ብሎ የሚያስብ ሰው የለም። በሕይወት እንዳለ የሚያውቁ ሰዎች ናታንና አቤል ብቻ ናቸው። ሌሎቹ እሱ እንደ ሞተ ነው የሚያውቁት። ኤፍራታ ራሱ እንደ ሞተ ነው የምታውቀው። ጽዮንም ወንድሜ ሞተ ብላ ነው በዚህ ልክ አሁን ሁሉንም ሰው መስማት የማትፈልገው፣ ማንም ሰው እንዲያዛት የማትፈልገው። እናም ደግሞ ሁሌ እንደዚህ የደነዘዘች አደንዛዥ እጽ ራሱ እየወሰደች ያለችው ማለት ነው። እናም ደግሞ ለዚህ ሁኔታ ራሱ ለወንድሟ መሞት ራሱ አሁን እሷ ተጠያቂ እያደረገች ያለችው ኤፍራታ ነው መጀመሪያው ራሱ ያፌት ወንድሜ እንደሆነ ታውቂ ነበር አንቺ፣ ብላ እዚህ ጋር እሷን እያፋጠጠቻት ያለችው ማለት ነው። ሀዛም መልበሷ ራሱ የማስመሰል እንደሆነ ነው እሷ እየነገረቻት ያለችው። ስለዚህ እያስመሰልሽ ነው ይሄን ልብስ አውልቂ እያለቻት ና በወንድሞቼ መሀል ገብተሽ አንቺ ነች ቤተሰቤን የበጠበጥሽው፣ በአንቺ ምክንያት ነው ቤተሰቤ የተበጠበጠው፣ ብላ እሷን እየወቀሰቻት ያለችው ማለት ነው። በእርግጥ እዚህ ጋር እሷ እያሰበች ያለችው ናታን ወንድሜ ነው ብላ ሳይሆን ያፌትን ነው እሷ ወንድሜ ነው፣ ወንድሜ ደግሞ ሞቷል፣ ያ ደግሞ የሆነው በአንቺ ምክንያት ብላ ኤፍራታን እየወቀሰቻት ያለችው ማለት ነው። በእርግጥ በሷና በናታን መሃል ትንሽ የተፈጠረ አለመግባባት ነበረ። ናታንም በሷ የተናደደው በጽዮን በዚህ ልክ የተበሳጨው ልጃችን ሲሞት ያኔ ተሳልቃብናለች ስትስቅብን ነበር በሚለው ነው። አሁን ላይ እሷ እንደዚህ ስትሆን ሁሉም ሰው እንደዚህ አልኮል ስጠጣ ወይ ደግሞ አደንዛዥ እጽ እየወሰደች ሳይወጥ እኛ ምንም ማድረግ አንችልም፣ አንተ የሆነ ነገር አድርግ ብሎ ለናታን ቢነግሩት ራሱ እሱ ደግሞ በጣም ስለተበሳጨባት አሁን ላይ እያለ ያለው የራሷ ጉዳይ ምንም አትሆንም፣ ለራሴ ብዙ የሚያስጨንቁኝና የሚያሳስቡኝ ነገር አለ እሷ እንደፈለጋትሁን ያኔ እኮ በልጃችን ሞት ተሳልቃበት ነበር ብሎ በሷ እንደተናደደ እየገለጸ ያለው ማለት ነው። ጽዮንም በእርግጥ አሁን ላይ የእሱን ድምፅ መስማት አትፈልግም፣ ልታየውም አትፈልግም። እንደ ወንድሞ አታየውም። እሱን እሷ አሁን ላይ እያሰበች ያለችው አንድ ወንድሜ ያፌት ብቻ ነበር፣ እሱ ደግሞ በህይወት የለም፣ አሁን ሞቷል ብላ ነው በሁሉም ሰው እንደዚህ ተናዳ ሁሉንም ሰው እያመናጨቀች ያለችው ማለት ነው። ያፌትን በእርግጥ አሁን ላይ እየፈለገ ያለው እሱ ጽዮንን ነው የሚፈልገው። ለካ ሰው አለኝ የራሴ የምለው ሰው አለኝ ብሎ እሱም እሷን እየፈለጋት ነው። ግን ደግሞ ናታን እዚህ ጋር እየመጣ ያፌት ብቸኛ ነው ሚስቱን ወስጄ ባለው አንተን ማንም አይፈልግም ብሎ ከመድኃኒቱ ጎን ለጎን ደግሞ እሱም ጭንቀቱን እየጨመረለት ነው። ይሄ ነገር ግን የጊዜ ጉዳይ ነው እንጂ ያፌት ከዛ ክፍል መውጣቱ አይቀርም፣ ማምለጡም አይቀርም ማለት ነው። ያኔ ደግሞ ካመለጠ ሁሉንም አንድ ባንድ መበቀሉ አይቀርም ማለት ነው። በተለይ ደግሞ እዚህ ጋር አሁን እሱን እያሰቃየ ያለው አቤልና ናታንን ማለት ነው። ሁለቱን ማሰቃየቱ አይቀርም ማለት ነው። ለዛም ነው ግን ናታን እያለው ያለው እዛ ክፍል ውስጥ አስቀምጦ አንተ መቼም ከዚህ ክፍል አትወጣም ሁሉም ሰው እኮ አንተ እንደሞትክ ነው የሚያውቁት። ማንም ሰው አንተ በህይወት እንዳለ አያውቁም፣ እና ማንም ሰው አይፈልግም። ያኔ አንተ ሞታል የተባለ ጊዜ ራሱ ማንም መቃብርህ ላይ አልተገኘም። ስለዚህ ከዚህ ክፍል በህይወት አትወጣም፣ እንደዚህ አብደ ተጨንቀ እዚሁ ትሞት አለ፣ የትም አትሄድም ብለውታል። ግን ደግሞ ከዛ ክፍል እሱ መውጣቱ አይቀርም ማለት ነው።